ገዳማውያን አባቶች የተናገሩት የሶስተኛው ማዕበል ምስጢር በአክሊልና በመሰሎቹ በኢትዮጵያ ተዋሕዶ ቤተክርስቲያን ላይ ብዙ ጥያቄ አንሺ ግለሰቦች፣ ቡድኖችና የሃይማኖት ተቋማት አሉ። በዋነኛነት የሚጠቀሱት መጽሐፍ ቅዱስ ስላነበቡ ብቻ የኢትዮጵያን ኦርቶዶክስ ተዋሕዶ የተረዷት የሚመስሏቸው አማኞች፣ የቅዱሳንና የታቦት ጉዳይ ጥግ ከያዘና ከታደሰ ይመቸናል የሚሉ ታድሶና ጴንቴዎች የኢትዮጵያ ተዋሕዶ እምነት በባህልና በትውፊት የተጫነ ለምድ አላት ብለው ለግብጽ ኮፕቲክ ራሳቸውን የሚያስገዙ ኦርቶዶክሶችና የፖለቲካ ዓላማ ይዘው ፍም የሚጭሩ ፖለቲከኞች ናቸው። የሁሉ ኃይል ተሰባስቦና ተዳምሮ በግርግር መሃል ሳይገባው የሚደግፈው ጭምር ተቆጥሮ የሚያስነሱት ትንሽዬ አቧራ። የገዳም አባቶች አስቀድሞ ይህንን የተዋሕዶነት መከራ እንዲህ ሲሉ ገልጸውት ነበር። ሶስተኛው ማዕበል የኢትዮጵያ ቤተ ክርስቲያን ከሌሎች የኮፕቲክና የካትሪያል ኦርቶዶክስ አማኞች ጋር የዶግማ ልዩነት የላትም። የቅኖና የሥርዓት ልዩነት ግን አላት። ዛፍን ዛፍ መሃል እንደሚሸሽጉት የሙሴን ጽላት በጽላቶች መሃል ደበቁት ብሎ ታዋቂው ጸሐፊ ግራሃም ሃንኮክ ታቦተ ጽላቱን ፍለጋ በሚለው በመጽሐፉ እንደከተበው ዋናው በቦታው እንዳለ እንዳከበር ነው። እኔን ምሰሉ ያለውን የሐዋርያውን ቅዱስ ጳውሎስ ቃል ተቀብለን እነሆ ታቦቱንም ቅዱሳንንም አከበር ናቸው። ይሄ መንፈስ ቅዱስ ፍቃድና ሚስጥር ነውና ለምን ሆነ ብላ አትጠይቅ ትስታለና የሩሲያ ቤተ ክርስቲያናት ሰው ከነጫመው መቅደሳቸውን ሲያረክሰው ትንባው የሳበ ሶሻሊስት ራሻዊ እየገባ ሲንጎማለልባት ማዘናቸው አለቀና የሆነውን ለመዱት። እኛም ድን ለምደው የሚፈለግ የነሱ ዘመናዊነትና ባርነት አለ። ትውፊት ባህል፣ ስርዓት፣ ቅኖናን የሚጥስ ማዕበል መጥቷልና በስላሴ አምኖ ተጠምቆ መቁረብን፣ ይህን መሠረተ ዶግማ ግን ተሞከረ ለማፍረስ አልተቻለም እንጂ የኢትዮጵያ መካነ ኢየሱስ አማኝ ጴንጤዎች ግብረ ሰዶሙን የዴንማርክ ሚስዮናዊ ቅስና ሲሰጡት ምስክር ይሁን ዘንድ ከፍሬያቸው አወቅ ናቸው። ምንፍቅና የሶዶማዊነትና የኢሉምናቲዝም መንገድ መሆኑን ስራቸው መስክሯልና ይጠጉበት ዘንድ ጥግ አጥተዋል። ሉተሪያን መናፍቃን ቸርቾች በየሀገሩ ወደ ባርና መጠጥ ቤት እየተቀየሩና ሶዶማዊነትን እየተከበሉ ይገኛሉ። ወደ የትሸሹ ሶስተኛው ማዕበል በትውፊታችን የመጣ ነው ኦርቶዶክስ በሚመስሉ ተሐድሶች የኢትዮጵያን ቤተክርስቲያን ሥርዓት ለማፍረስ ዳግም በግብጽ ቤተክርስቲያን ባርነት ለመክተት ከእስራኤል ግብጽ እስከ ኢትዮጵያ የተዘረጋው ጥምር ነው። ታዲያ አባቶች ሲያመሳጥሩት እንዲህ አሉ። ባፋቸው አለንላት ስለስንዱ ተዋህዶ ሲሉ የነበሩት በመከራ ቀን ስለሚሸሹ የገዳማ አባቶች እየመጡ ይሰየፉላታል። ክርስቶስ የመቅሰፍቱን ረመጥ ጠረገውን የሚጀምረው ከቤተ መቅደስ ነው። ቤትን ከውስጥ ወደ ውጭ ያጸዱታልና ነው። ሶስተኛው ማዕበል ያን የተፈጸመ